የዘማሪት የምስራች እናትና አባት የጀመሩት ክስ እጅግ ያሳዝናል ያሳፍራልም ተባለ። ተወዳጇ ዘማሪት የምስራች ህይወቷ ካለፈበት ጊዜ አንስቶ ገና የረዘሙ ቀናት እንኳን ሳይቆጠሩ ገንዘብ ቆጠራ ውስጥ መግባት ምን የሚሉት ጉድ ነው? ስለ እጮኛው የምስራች አብዝቶ ከሀዘን ተቆራኝቶ የሚናገረው የምስራች ፍቅረኛ ከእጮኛው የሀዘን ድባብ ሳይወጣ ሌላ ተጨማሪ ልብ የሚሰብር ሀዘን መደረቡ እጅግ ያሳዝናል። የምስራች እናትና አባት በልጅ ሜዳችን ተነግዶባታል፣ ሲሉ አደባባይ ክስ ይዘው ወጥተዋል። በርካቶችን ያሳዘንና ከክርስቲያን ቤተሰብ አይጠበቅም የተባለውን ጉዳይ በዝርዝር የምናስደምጣችሁናል፣ አብራችሁን ቆዩ። ሰላም ጤና ይስጥልን ወደ አማርያ ቻናል ቤተሰቦቻችን። በዚህ ቻናል ላይ የተለያዩ ወቅታዊና ትኩስ መረጃዎችን በየለቱ የምናስደምጣችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን ወደ መረጃው እናመራለን። ወደ አስቀደምንላችሁ መረጃችን ስናመራ ዘማሪት የምስራች ህልፈቷ ከተሰማበት ማግስት ጀምሮ ይህንን መስማት እጅግ ያሳዝናል። ጉዳዩ ብዙዎችን በእጅጉ አስቆጥቷል። የዘማሪት የምስራች እጮኛና ቤተሰቦቿ መካከል የተፈጠረው ነገር በእውነቱ እጅግ የሚያሳፍር ነው። ዘማሪቷ ምንም እንኳን የፕሮቴስታንት እምነት ተከታይና ዘማሪት ብትሆንም ብዙዎች ከህመሟ ጊዜ አንስቶ የነበረውን ስቃያንና ድንገተኛውን እልፈቷን ሲሰሙ እጅግ ደንግጠዋል። መራርባንም አንብተዋል ለበርካታ ወራትም በህመም ስትሰቃይ ቆይታ ባደረገቻቸው በእያንዳንዱ የኬኖ ሂደቶችም ጌታን ስታመሰግንና ስታከብር ቆይታ ሕክምናዋን ስትጨርስም ወደ ሀገሯ ኢትዮጵያ መታ ከወዳጆቿ ጋር የምስጋና መርሃ ግብርም አዘጋጅታ ጌታን ስታመልክና ስትዘምር ነበር። ሞቷ በህይወት እንደተቀየረም በመረዋ ድምጾቿ የወጣችበትን አስጨናቂ ጊዜ እያሰበችም አምልካለች። ብዙዎችም በእሷ መዳን እጅግ ደስ ብሏቸዋል። ስለ እሷም ጌታንም ምንም አመስግነዋል። ነገር ግን ማንም ባልጠበቀ ሁኔታ በቀናት ልዩነት ዘማሪት የምስራች ድንገት ለቼክ አፕ ስታመራ ሌላ ተጨማሪ ካንሰር ተገኘባት። ይህም እጅግ እንድትደነግጥ ማደረጋት። ወዳጆቿ የሚያውቋት የማያውቋትም ሁሉ ይህንን ሲሰሙ እንባ ካይኖቻቸው ወረደ። ምን ማድረግ እንዳለባቸውም ግራ ተጋቡ። በየፊናቸው የጸሎት ጥሪን አቀረቡ። ሁሉም ግን እንደ ሰው መሻት ሳይሆን እንደ እግዚአብሔር ፈቃድ ሆነ። የምስራችም ላትመለስ አሸለበች። ከሚያውቋት አልፎ የማያውቋት ሁሉ ስለ እሷ ሲሰሙ ልባቸው አዘነ፣ ልባቸውም ተሰበረ፣ ተለቀሰ፣ ታዘነ፣ ብዙ ተባለ። የምስራችም እስከ ወዲያኛው ተሸኘች፣ ተቀበረች። ከባድ በሆነው ሐዘን ውስጥም እጮኛና ቤተሰቦቿ ልባቸው ተሰበረ። ታዲያ ከዚህ በኋላ አንድ ሁለት ቀን እያለ የምስራች እጮኛና ቤተሰብ ጉዳይ ሌላ መልክ ይዞ ማንም ያልጠበቀው ውዝግብ ተፈጠረ። የሚ ብዙ ሆኖልኛል ያለችው እጮኛዋ በገዛ ቤተሰቧ ተከሰሰ። ከእጮኛው ሐዘን ያልወጣው ኛ ሌላ ልቡን የሚሰብር ነገር ወደ ህይወቱ ብቅ አለ። ያየምስራቸው የምስራቸው ቤተሰብ በአደባባይ ዘርፎናል አሉ። ነገሩ ግር የሚያሰኝ ነው። የምስራችን እናትና አባትም በልጃችን ተነግዶባታል አሉ። እናም ይህንን ተከትሎ እናትና አባት ክስ መጀመራቸው ከተሰማ ወዲህ እጅግ ያሳዝናል ያሳፍራልም የሚሉ ድምጾችም እየተሰሙ ይገኛሉ። ልጅን የሚያክል ትልቅ ስጦታ አታችሁ ገና የቀብሯ ማግስት ክስ ውስጥ መግባታችሁ በእውነት እጅግ ያሳዝናል ሲጀምር እንደው አስፈላጊ ከሆነ ገንዘቡ የት ገባ ብሎ የመጠየቅ መብት ያለው ከጉድለቱ ለእታችን መስረፍ ብሩን በመስጠት የተባበረው የኢትዮጵያ ሕዝብ ነው። አንድ ማሰብ ያለብን ነገር ከኢትዮጵያ ውጭ ሄዶ በየትኛውም ሀገር ለመታከም ለዛውም የካንሰር በሽታ በጣም ብዙ ሚሊዮኖችን ይጠይቃል፣ ሌላ ሌላ ወጪዎችንም ሳይጨምር። እታችንም ያላንዳች መስተጓገል ሰባት ወር ሙሉ ታክማ ወደ ሀገሯ ተመልሳለች። ከልፈቷን በኋላ አስክሬኑ ገንዘብ በማጣትም ተንገላታ ላላችሁት ነገርም ቤተሰብ የሚመለከተው እናንተን ነው። በአጠቃላይ ልጁ አይፎን ስልክ ገዛ፣ ሶስት ሻንጣ ልብስ ይዞ ተመለሰ፣ አራት ሺህ ዶላር ወሰደብን፣ በድብቅ ካሜራ ቀረጸኝ ከማናችን በላይ ለምስር ዋጋ የከፈለው እጮኛዋ ለዚህ ሁሉ ክስም ምላሽን ሰጥቷል። እናንተ ግን እንደ እናትና አባት በዚህ ሰዓት እንደዚህ አይነት ግርግር ውስጥ መገኘታችሁ ከአንድ መንፈሳዊ ከሆነ ቤተሰብ የማይጠበቅ ነገር ስለሆነ ጥንቃቄ ብታደርጉ መልካም ነው የሚሉ አስተያየቶችም ለምስራች ቤተሰብም እየተላለፉም ይገኛል ይገኛሉ የምስራች እጮኛ በቅርቡ በሰጠው ኢንተርቪው ላይም በከባድ ሀዘን ውስጥ እንዳለም መግለጹ ይታወቃል ወደ ቀጣይ መረጃችን ስናመራ የእስራኤል ጥቃት የሚቆም ከሆነ ለኒውክሌር ድርድር ዝግጁ መሆኗን ኢራን አስታወቀች የእስራኤል ኢራን ጦርነት አስረኛ ቀኑን ይዟል ጦርነቱ በቀጠለበት ኢራን በኒውክሌር መርሃ ግብሯ ዙሪያ ከአሜሪካ ጋር ለመምከር ፍላጎቷን ገልጻለች የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ በጄኔቫ ከአውሮፓ ዲፕሎማቶች ጋር ተገናኝተው ሀገራቸው በኒውክሊየር መርሐ ግብር ዙሪያ ከአሜሪካ ጋር የጀመረችውን ዲፕሎማሲያዊ ግንኙነት እንዲነቃቁ መምከራቸውን ገልጸዋል። የእንግሊዝ፣ ፈረንሳይ፣ ጀርመን እና የአውሮፓ ሕብረት ዲፕሎማቶች ከትላንት በስቲያ ከኢራን የውጭ ጉዳይ ሚኒስተር አባስ አርላክቺ ጋር ተገናኝተው ተወያይተዋል። በውይይታቸውም ከእስራኤል ጋር ጦርነት ውስጥ የገባችው ኢራን ከአሜሪካ ጋር ያቆመችውን የኒውክሌር ድርድር እንደ አዲስ ልትጀምር እንደሚገባ ማሳስበዋል። የእንግሊዝ የውጭ ጉዳይ ሚኒስተር ዴቪድ ላሚ ሀገራቸው ከኢራን ጋር ቀጣይነት ያለው ውይይቶችን እናም ድርድሮችን ለማድረግ ፍላ ፍላጎት እንዳላቸው የገለጹም ሲሆን ኢራን ከአሜሪካ ጋር የምታደርገውን ውይይት እንድትቀጥልም እንጠይቃለን ሲሉም ተናግረዋል። የፈረንሳዩ የውጭ ጉዳይ ሚኒስተር ዣን ኖኤል ባሮትም በበኩላቸው ወታደራዊ ስራዎች የኢራንን የኒውክሊየር መርሃ ግብር ሊያዘገዩት ይችላሉ፣ ነገር ግን በምንም መልኩ ሊያስወግዱት አይችሉም ሲሉም ተደምጠዋል። ከኢራን ውጭ ጉዳይ ሚኒስተር አባሳራቺ ጋር የተደረገው ውይይትም ከሶስት ሰዓት በላይ ፈጅቷል። በተቃራኒው የእስራኤል የውጭ ጉዳይ ሚኒስተር ኢያል ዛሚር ኢራን ለረጅም ዘመቻ ዝግጁ መሆን አለባት፣ አስቸጋሪ ቀናቶች ይጠብቋታል ሲሉም አስጠንቅቀዋል። እንዲህ እንዳለም የኢራን የተባበሩት መንግስታት አምባሳደር አሚር ሳይዲ ኢራቫኒ በኒውዮርክ በተካሄደው የመንግስታቱ ድርጅት የጸጥታው ምክር ቤት ስብሰባ እስራኤል በሀገሪቱ ላይ የደረሰችውን ጥቃት አስከፊና የዓለም አቀፍ ሕግን የጣሰ ነውም ብለዋል። የኢራናቻቸው ላይ ከባድ ትችት የሰነዘሩት የእስራኤል የተባበሩት መንግስታት አምባሳደር ዳኒ ዳኖንም በበኩላቸው የተባበሩት መንግስታት የጸጥታው ምክር ቤት ዓለም አቀፍ ሕግን እንዲያከብርና የጥቃቱ ሰለባ ዜጎችን ለመታደግ ጥቃቱ መቆም አለበት ሲሉም አጽንኦት ሰጥተው ተናግረዋል። በሌላኛው መረጃችን ደግሞ አርቲስቱ እጅግ በሚያሳዝን ሁኔታ በካንሰር ህመም ተጠቅቶ ወደ ከፍተኛ ደረጃ ደርሷል። ተወልዶ ያደገው ወልቂጤ ከተማ ሲሆን በልጅነቱ እናትና አባቱን በሞት ያጣው ሕፃን በስድስትና በሰባት አመቱ የውሹ ስፖርት መሰልጠን ጀመረ። ከውሹ በመቀጠልም ኪክቦክሲንግ እና ቴቦ አርቶችን በመሰልጠን አድጎም በ14 አመቱ ወልቂጤ ከተማ ላይ ቴካንዶን ማሰልጠን ጀመረ። በርካታ ተከታዮችን ያፈራው የብላቴና እስካሁን ድረስ ከ10ሺህ እስከ 120ሺህ የሚጠጉ ወጣቶችን በቴካንዶ ስፖርት በተለያዩ ቦታዎች አሰልጥኖ ማስመርቋል። በአሁኑ ሰዓትም አምስተኛ ብላክ ቤልት ያለው ሲሆን ከቴካንዶ ጎን ለጎንም በሳምንት ሶስት ቀን አዲስ አበባ ድረስ እየተመላለሰ ሞዴሊንግ ና ሲሆንና ትወና መማር ጀምሮ በርካታ የፋሽን ሾው ፕሮግራሞችን በሞዴልነት መስራትም ጀመረ። በመቀጠልም በርካታ የቴሌቪዥን ማስታወቂያዎችን በመስራትም ህዝብ አይን ውስጥ በመግባት ከአስር ያላነሱ የኢትዮጵያ ፊልሞችን የሰራ ሲሆን ከነዚህም ውስጥ አንድ ቀን አልሰጥም፣ ያልተገራ፣ ፌርማታ፣ የበቆንቁ እንዲሁም ደግሞ ሌሎችም ሲኖሩ በእነዚህ ፊልሞች የምናውቀው መልከ መልካም ወጣት አሁን ከፍተኛ ጉዳት ውስጥ ነው። ተባብረን ልናድነው ነው ይገባል። ይህ አፍላ ወጣት ገና ብዙ በሚሰራበት ወቅት አንድ ወቅት ላይ ቀረጻ ላይ ሳለ ይወድቅና ትንሽ ተጎድቶ በሕክምና የዳነ ሲሆን ከሦስት ዓመት በኋላ ቀኝ እግሩን ሙሉ በሙሉ አላራምድ አላንቀሳቅስ ይለዋል። ወገቡ ላይና ቀኝ እግሩ ላይ ከባድ ጉዳትም የደረሰበት ሲሆን ወገቡም የሚስተካከለው የግድ ቀዶ ጥገና ማድረግ ያለበት ሲሆን እግሩ ላይ ደግሞ ከፍተኛ የነርቭ ችግር በጣም በመቆየቱ ወደ ካንሰርነት እየተቀየረበት ሲሆን በቶሎ ሕክምና ካላገኘ ከጊዜ በኋላ እግሩ በካንሰር ምክንያት ሙሉ በሙሉ የሚቆረጥ እንደሆነ ዶክተሮቹ የነገሩ ሲሆን በአሁኑ ሰዓት ላይም ቤቱ ተኝቶ በመድኃኒት ኃይልም እቤት ለቤት እየተንቀሳቀሰም ይገኛል። ስራም ካቆመ አንድ አመት ያለፈው ሲሆን ምንም አይነት ገቢም ሆነ ሊረዳው የሚችል እናትም ሆነ አባት የሌለው ብቸኛ ልጅ በመሆኑ ለህክምናም የሚያወጣ ወጪ በጣም ብዙ ስለሆነ ይህንን ለማድረግ የሚያስችል አቅም የለውም። ቀድሞ የነበረውን ገንዘብ በህክምና ጨርሷል እና እኛ ልንረዳው ግድ ይላል። ያለኛ ምንም የለውም እና አሁን ላይ በመድኃኒት በመርፌና በማደንዘዣ ለጊዜው ቢንቀሳቀስም መድኃኒቶቹና መር ሸሪፊዎቹ በየሰዓቱ ካልወሰደ ህመሙን መቋቋም አይችልም። ቀን በቀን ደግሞ የሚወስዳቸው መድኃኒቶች ውስጡ ላይ ከፍተኛ ችግር እየፈጠሩበትም ይገኛሉ። ገና ብዙ ነገር የሚጠበቅበት ወጣት የወጣቶች አባትና አስተማሪ ሆነው ልጃችን አድኑኝ፣ ድረሱልኝና ድኜ ወደ መወደው ወደ ፊልም ስራይና ወጣቶችን ወደ ማሰልጠን ልመለስ እያለ እየተማጸነ ይገኛል። ታዲያ ይህንንን ተከትሎ በርካቶችም ለወንድማቸው ለወንድማችሁ የእርዳታ እጃችን ዘርጎ የሚሉ መልእክቶችን እያጋሩም ይገኛሉ። ተመልካቾቻችን ለእሳቱ የነበረውን መረጃዎቻችን እኚህን መስል ነበር። አብራችሁም ስለነበራችሁ እጅግ አድርገን እናመሰግናለን። ቸር ቆዩልን።